ይህ ፊደል ዜና ነው። ከሰዓቱ ዜናዎች ጋር አብራችሁኝ ቆዩ። አዳዲስ እና ልዩ ሰበር ዜናዎች እንዲደርሷችሁ የሰብስክራይብ ቡቱኑን በመጫን ቤተሰብ ይሁኑ። ወደ ዜናዎቹ አለፍን። እንደገና እያገረሻ የመጣው የሰሜኑ ውጥረት የአፋር ክልላዊ መንግስት ድንበሬ በህውሀት ታጣቂ ቡድን ተጥሷል በማለት ላይ ይገኛል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮችን መቆጣጠራቸውን በመግለጽ ከሰሱ። የትግራይ ክልል ሰላምና ጸጥታ ቢሮ በክልሉ የጣስተው ድንበርም ሆነ የተቆጣጠርነው መንደር የለም ሲሉ ክሱን ውድቅ አድርገውታል። የአፋር ክልል መንግስት የህወሀት ቡድን ኃይል መጋሌ ወረዳ ቶንሳ ቀበሌ ላይ ተኩስ መክፈቱን በመግለጽ የከሰሰው ሮቡ ጥቅምት 26 2018 ምሽት ላይ ነበረም። የመጋሌ ወረዳ አስተዳዳሪ አቶ አብዱ ሼህ በራ ኦስማን በትግራይ ክልል የሚገኘው ህወሀት ከሮቡ ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ከሰዋል። ሙሉ ቀን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ እንደነበረ አስታውቀው ታጣቂ ቡድኑ ቦታ እያያዘ ሄዷል በማለት ተናግረዋለን። ከባድ መሳሪያ ወደ ህዝቡ መተኮስ የጀመረው ምሽት አስራ ሁለት ሰዓት አካባቢ እንደነበረ የክልሉ መንግስት ተናግረዋለን። እንዲሁም የአካባቢው ነዋሪ በተኩሱ ተደናግጦ መሸሹን የሚናገሩት አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን ተናግረው በዚህም አማካኝነት የፕሪቶሪያው ስምምነት በግልጽ ህውሀት አፍርሷል በማለት ወቅሷል። ካርቱፍ፣ ጎቢ፣ ሚልኪ ጎረአይ፣ ጉልዳዲ፣ ዳልጊና የተባሉትን መንደሮች ህውሀት እንደያዛቸው እየተነገረ ይገኛል። ወደ ሌላ ዜና ስናልፍ የሱዳኑ ፈጥኖ ደራሽ ኃይል አሬሴፍ በአሜሪካ አማካኝነት የቀረበውን የተኩስ አቁም ስምምነት መቀበሉን አስታውቋል። ነገር ግን የሱዳኑ ወታደራዊ ጦር ግን እስካሁን ምላሽ አልሰጠም። አሬሴፍ መግለጫውን ያወጣው በምዕራብ ዳርፉር የሚገኘውን የኤልፋሸር ከተማን ከተቆጣጠረ በኋላ ነው። አሬሴፍ በእግረኛ ወታደሮቹ ምክንያት የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ እያጋጠሙ ቢሆንም ቡድኑ ክሱን አስተባብሏል። ጥሰቶቹ በግለሰብ ደረጃ የተፈጸሙ መሆናቸውን አምኖ አንዳንዶቹን እንዳሰረ ተናግረዋል። እንደ አውሮፓውያን አቆጣጠር በ2023 ነበር የእርስ በእርሱ ጦርነት የተቀሰቀሰው። ሁለቱም ወገኖች በጦርነቱ ወቅት የተለያዩ የተኩስ አቁም ሀሳቦች ቢቀበሉም አንዳቸውም አልተገበሩትም። አርኤስኤፍ በመግለጫውም እንዳመለከተው የጦርነቱ አስከፊ ሰብአዊ ውጤቶችን ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ በአሜሪካ በተባ ከተባበሩት አረብ ኤሚሬትስ ከሳውዲ አረቢያ እና ከግብፅ ባቀረቡት የተኩስ አቁም ስምምነት ሀሳብ መስማማቱን ገልጿል። በአሜሪካ ቨርጂኒያ የስድስት አመት ተማሪ ጥይት የተኮሰባት መምህርት የአስር ሚሊዮን ዶላር ካሳ እንዲከፈላት ተወሰነ ከሁለት አመት በፊት አቢጌል ሲዩዝገር የተባለችው መምህርት ከተማሪዋ በተተኮሰ ጥይት ተጎርታ ተከታታይ ቀዶ ህክምናዎችን አድርጋለች ህይወቴ ያለፈች መስሎኝ ነበር ስትል የተናገረችው አቢጌል የትምህርት ቤቱን ምክትል አስተዳዳሪ ኢቦኒ ፓርክርን ከሳለች የትምህርት ቤቱ ምክትል አስተዳዳሪ የስድስት አመቱ ታዳጊ መሳሪያ ይዞ እንደነበር ቢታወቅም ጥቆማ ሲሰጥ እርምጃ ባለመውሰዷ ነው የተከሰሰችው። የሀገራችን መምህራን እንኳን መሳሪያ ይቅርና ለፀጉራችን ቁርጥ ከባድ ቅጣት አላቸው። ነገር ግን እውነትም ጉድ የሚያሰኝ ነው። ፍርድ ቤቱ እንዳለው የምክትል አስተዳዳሪዋ ችላ ባይነት መምህርቷን ለጉዳት አጋልጧቷል ሲል ተናግሯል። እንደ ኢሮፒያን አቆጣጠር በ2023 በሪቻር ኔክ የመጀመሪያ ደረጃ ትምህርት ቤት አቢጌል እያስተማረች ሳለ ከተማሪዋ ጥይት ተተኩሶባታለ። ጥይቱ በክንድዋ በኩል አልፎ ነበር። ደረቷን የመታት የልጁ ፊትም አሁንም ትዝ ይለኛል በማለት አቢጌል ትናገራለች። ተጎጂዋ አቢጌል ለምክትል አስተዳዳሪዋ ተማሪዋ ነውጠኝነት እያሳየ ነው ብላ ጥቆማ ሰጥታለች። ሌላ ተማሪንም ማስፈራራቱን ተናግራለች። ምክትል አስተዳዳሪዋ ግን ምንም ምላሽ ካለመስጠቷ ባሻገር ጥቆማው ሲደርሳት እንኳን ቀና ብላ እንዳላየች ተገልጿል። ከፊደል ዜናዎች ጋር አብራችሁን ስለቆያችሁ እናመሰግናለን። አዳዲስ እና ሰበር መረጃዎች እንዲደርሷችሁ የሰብስክራይብ ቡቱኑን በመጫን ቤተሰብ ይሁኑ።